እዚህ ጋር ደግሞ ሌላ ሁለት ከባባድ ትኩሳት። ኢሳያስ በድንጋጤ ቀድመው ከተኮሱ ነገሩ ሁሉ ድብልቅልቁ ይወጣል። ይህን የተናገረው ጉምቱ ፖለቲከኛ አቶ ልደቱ አያለው ሲሆን፣ የኢትዮ ኤርትራ ጦርነት የሚፈነዳ ከሆነ ተላልቀን ለመፈራረስ የመጨረሻው መጨረሻ ምዕራፍ ላይ እንደርሳለን ሲልም አስጠንቅቋል። በሌላ በኩል አንድ ጅቡቲ ተቋሚ ፖለቲከኛ ከሳምንታት በፊት አልሲሲ ከጅቡቲ ፕሬዝዳንት ጋር የመከሩት መረጃ ደርሶኛል ብለዋል። እኚህ የጅቡቲ መንግስት ተቋሚ ፖለቲከኛ እንደሚሉት የኢትዮ ኤርትራ ግጭት የሚቀሰቀስ ከሆነ ኢትዮጵያ በጅቡቲ የጦር መሳሪያ እንዳታስገባ አልሲሲና እስማኤል ኦማር ጊሌ ተስማምተዋል። ይህ መረጃ ደርሶኛል ሲሉ ነው ከባድ ሚስጥር ያጋሩት እንግዲህ የአልቡርሀን ኤርትራና ግብፅ ጸረ ኢትዮጵያ ጥምረት ላይ ጅቡቲም ገባችበት ማለት ነው። እዚህ ጥምረት ውስጥ ደግሞ አሻፈረኝ ባዩና አሁንም ለመዋጋት ጦሩን እየሳለ የሚገኘው የህወሀት ቡድን እንዳለበት ስንመለከት በእርግጥም ኢትዮጵያን ከቀይ ባህር ጉዟና ከአሰብ ዘመቻዋ ለማሰናከል ግብፅ ቆርጣ መነሳቷ ይገለጥልናል። 130 ሚሊዮን ህዝብ ያላትና የቀጠናው አቧራ ኢትዮጵያ ደግሞ ቀይ ባህር ህልውና የኖና ማንም ከዚህ ጉዞ አያደናቀፈኝም ስትል ቆርጣለች። ከሳምንታት በፊት የደህንነት ምክር ቤቱ ባወጣው መግለጫም የቀይ ባህር ጉዳይ በግለት እንዲቀጣጠል ሲል ትዕዛዝ አሳልፏል። በዚህ ትዕዛዝ የተደናገጡት የግብፅ የበኩር ልጆች የአስመራ ቤተ መንግስት ሹማምንቶች ታዲያ በድንጋጤና በስጋት ቀድመው ወደ ኢትዮጵያ እንዳይተኩሱ ተሰግቷል። ልደቱ አያሌውም የኢሳያስ አፈወርቂ አገዛዝ እንደ ልማዱ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባ ልበጥብጥ ካላለ በስተቀር ራሱን ከጥቃት የመከላከል መብት ያለው መሆኑ ጥያቄ ውስጥ አይገባም። ነገር ግን ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ወይንም እንደለመደው ሀገሪቱን ለማዳከም የሚያስችለኝ የተሻለ እድል ዛሬ ነው በሚል የተሳሳተ ስሌት ኢትዮጵያን ቀድሞ ወደ መውጋት አጉል መቀናጣት በፍጹም መግባት የለበትም ሲሉ ነው የባህር መላሽ ሹማምንቶችን ያስጠነቀቁት። በእርግጥም የኢትዮጵያ ምክንያታዊ የባህር በርና የቀይ ባህር ጥያቄ በቀጠናው ያሉ አገራትንና ግብፅን ቅማል እንደነከሰው ፈረሳስ አስደንብሯል። የአባይዋ ሽንፈት ያንገበገባት ካይሮ የአባዩ ሽንፈት በቀይ ባህር አይደገምም በሚል ስሌት ከጅቡቲ እስከ አስመራ፣ ከካርቱም እስከ መቀሌ ብሎም እስከ ሞቃዲሾ ኢትዮጵያን የመክበብ ስትራቴጂ እያራመደች ነው። ሻቢያና የደብረ ጽዮን ህወሓት አመራሮች እዚህ ስሌት ውስጥ መግባታቸው ብዙም አስገራሚ አይደለም። ሻቢያም ሆነ ትነቅ ከበረሃ አንስቶ የግብፅን ሽንኩርት ሲበሉ ያደጉ ድርጅቶች ናቸው። በተለይ ሻቢያ ከፍጥረቱ አንስቶ ግብፅ ለኢትዮጵያ ተልዕኮ በፈለገችው ሰዓት ሁሉ ጸረ ኢትዮጵያ አቋም በማራመድ እየተካነ ነው። ታሪክ ምስክር ነው። እዚህ ጋር ኢህአዴግ ስልጣን በተቆጣጠረ ሰሞን የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊና ፕሬዚዳንት ኢሳያስ አፈወርቂ በግብፅ አንድ ጉባኤ ላይ ተገኝተው የተነጋገሩትን ማስታወስ ያስፈልጋል። ከወራት በፊት ፕሬዚዳንት ኢሳያስ አፈወርቂ አንድ ለናቱ ለሆነው ኤርትራ ቴሌቪዥን እንደተለመደው ሁለት ጠያቂ ቢጫዎችን ከፊታ እሳቸው አስቀምጠው ቃለ መጠይቅ አድርገው ነበር። በዚያ ቃለ መጠይቃቸው ታዲያ እሳቸውና አቶ መለስ በግብጽ ስለነበራቸው ቆይታ የተናገሩት ነገር በእርግጥም ፕሬዝዳንት ኢሳያስ አፈወርቂ ወዲ አፎም በግብጽና በኢትዮጵያ የመልማት ጉዳይ ላይ ያላቸውን አቋም ቁልጭ አድርጎ ነበር እያሳየው። በዚያ ቃለ መጠይቅ ላይ እንደ አውሮፓውያን አቆጣጠር በ1993 ከሟቹ የቀድሞ ጠቅላይ ሚኒስቴር ከመለስ ዜናዊ ጋር ለአፍሪካ ህብረት ስብሰባ ግብጽ ተጉዘው እንደነበር የሚጠቅሱት ኢሳያስ በጊዜው መለስ ለካይሮ ባለስልጣናት ለአባይ ጉዳይ ላንሳላቸው እንዴ ብለው ሀሳብ ጠይቀዋቸው እንደነበር እያወሳሉ። የመጣኑ ለአፍሪካ ህብረት ስብሰባ በመሆኑና የሚቀድሙ ብዙ ጉዳዮች ስላሉ አሁን የአባይን ጉዳይ ማንሳቱ አስፈላጊ እንዳልነበር ለመለስ ነገርኳቸው ሲሉም ኢሱ ትዝታቸውን ይተርካሉ። ሆኖም ከሰዓታት በኋላ በነበረው የስብሰባ ክፍለ ጊዜ ላይ መለስን ተበሳጭተው እንዳገኟቸው የሚሆነው የእሳቸውን ምክር ወደ ጎን ብለው የግብፅ ባለስልጣናትን በአባይ ጉዳይ ለማናገር ሲሞክሩ የሚያናድድ ምላሽ ስላጋጠማቸው መሆኑን ኢሳያስ ተርከዋል። መለስ በጊዜው በቁጣና ንዴት ተውጠው እነዚህን ግብጾች ማን እንደሆንኩ አሳያቸዋለሁ፣ ልክ አስገብቼም አንበረክካቸዋለሁ በማለት ተናግረው እንደነበር ጠቅሰዋል። በአባይ ጉዳይ ከዚያ ወዲያ በግብፅና በኢትዮጵያ መካከል የተፈጠሩ ውዝግቦች በሙሉ የዚያች አጋጣሚና ቅጽበት ውጤት እንደሆኑ ነው ኢሳያስ የደመደሙት። ይህ የፕሬዝዳንት ኢሳያስ አፈወርቂ አስተያየት ፕሬዝዳንቱ በእርግጥም በስልጣን ዘመናቸው ሁሉ የግብጽ አሽከር ለመሆንና ኢትዮጵያን በሚጎዳ ነገር ሁሉ ለመተባበር የማይቦዝኑ እንደሆነ አመላካች ነው። ወደ ሰሞነኛው ትኩሳት እንመለስ። በእንዲህ መልኩ ግብጽ ኢትዮጵያ የቀይ ባህር አላማዋን እንዳታሳካ ጋሬጣ እያስቀመጠች ያስቀመጠች ሲሆን የኢትዮ ኤርትራም ትኩሳት ወደ አይቀሬ ምዕራፍ እየተንደረደረ ነው የሚሉ አስተያየቶች እየበረከቱ ነው። ይህ ያሰጋቸው ፖለቲከኛው ልደቱ አያሌው ከሰሞኑ ባሰራጩት ዘለግ ያለ ሰነድ ላይም ሁለቱን ሀገራትና መሪዎች አስጠንቀቀ ተጠንቀቀዋል። ልደቱ አያሌው አፍጥጦ እየመጣ ነው ያሉት የኢትዮ ኤርትራ ጦርነትን ለማስቀረት ሰፊ እድል ያለው የኢትዮጵያ መንግስት ነው ይላሉ። የኢትዮጵያ መንግስት ለህዝብና ለሀገር ደህንነት ሲል ጦርነቱ እንዳይነሳ ማድረግ አለበትም ይላል። ጦርነቱን ከልቡ ለማስቀረት ከፈለገም በባህር በር ጥያቄ የኤርትራ ሉዓላዊነት ለመጣስና አሰብን ለመውረር፣ ፋኖንና የኦሮሞ ነጻነት ሰራዊትን በጦርነት አሸንፎ ለማጥፋት፣ ህወሓትን እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነት ለመፋቅ የሚያደርገውን ሙከራ ሁሉ እርግፍ አድርጎ መተው አለበትም ይላሉ። ኢትዮጵያና ኤርትራ በብዙ መስተጋብርና በታሪክ አንድ ከነበረ ህዝብ የተፈጠሩ ሁለት ሀገራት ስለሆኑ ተለያይተው መለያየት አልቻሉም የሚሉት አቶ ልደቱ ይህ እውነታ በመካከላችን ዘላቂ የሰላምና የትብብር ግንኙነት እንዲኖረን የሚያስገድድ ነውም ይላሉ። ሁላችንም ከአንድ ድፍርስ ወንዝ እየተቀዳነን እና በጠብና በግጭት ውስጥ መኖርን መርጠናል፣ እያሉም ሲሆን የእስካሁን መዋጋታችን ያስከተለው እልቂትና ውድመት አልበቃን ብሎ ዛሬም ለሌላ ዙር የበለጠ አውዳሚ የሚሆን ጦርነት እየተዘጋጀን ነው። ከመከራ መማር የምንችል አይደለንምና ተጠፋፍተን ካላለቅን በስተቀር መቼም ቢሆን በእርስ በርስ መዋጋት የሚበቃን አይመስልም ይላሉ። ከወቅቱ የጦርነቱ ውጥረት ጋር በተያያዘ የኤርትራ መንግስት እንደ ልማዱ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባ ልበጥብጥ ካላለ በስተቀር ራሱን ከጥቃት የመከላከል መብት ያለው መሆኑ ጥያቄ ውስጥ የሚገባ አይደለም። ነገር ግን ገና ጥቃት ሊሰነዘርብኝ ይችላል ከሚል ስጋት ወይንም እንደለመደው ሀገሪቱን ለማዳከም የሚያስችለኝ የተሻለ እድል ዛሬ ነው በሚል የተሳሳተ እሳቤና ስሌት ኢትዮጵያን ቀድሞ ወደ ሞጋት አጉል መቀናጣት በፍጹም መግባት የለበትም በማለት ተደምጧል። ከእንግዲህ ሊነሳ የሚችለው ጦርነት በኢትዮጵያ ብቻ ተወስኖ የማይቆም የራሷን የኤርትራን ህልውና ጭምር አደጋ ላይ የሚጥል ሊሆን ስለሚችል ስለሚያስከትለው ጣጣ ሁለት ሶስት ጊዜ ቆም ብሎ ማሰብን ይጠይቃል የሚለው ልደቱ፣ ስለዚህ የኤርትራ መንግስት ለማንም ብሎ ሳይሆን ለራሱ ህልውና መቀጠል ሲል በቀጥታም ሆነ በተዘዋሪ የተንኳሽነት ሚና ውስጥ ባለመግባት ሊፈነዳ የተቃረበውን አደገኛ ጦርነት ለማስቀረት የራሱን ሚና ሊጫወት ይገባል ባል ሲልም ምክር ሀሳቡን ገልጿል። ከሁሉም በላይ መከረኛው የኤርትራ ህዝብ ለጦርነት ይብቃ ሰላም ይምጣ የሚለውን ወቅታዊና አንገብጋቢ አጀንዳ በአደባባይ ደግፎ ለመቆም ለመጀመሪያ ጊዜ ሊደፍር ይገባል በማለትም ለኤርትራ ህዝብም መልእክታቸውን አጋርተዋል። ፖለቲከኛው አቶ ልደቱ አያሌው ፖለቲከኛው ይቀጥላሉ ይህ የመሆን እድሉ እጅግ ጠባብ እንደሆነ ይገባኛል። ነገር ግን የኤርትራ ህዝብ በአደባባይ ጦርነት በቃን ብሎ መታገል የሚጀምረው በኤርትራ ምድር ስንት ሰው በህይወት ሲቀር ነው? የኤርትራ ህዝብ በሁለንተናዊ የመመዘኛ ሀገር የለሽ ባደረገው አንድ አምባገነን መሪ እየተገዛ እስከ መቼስ ነው በሉዓላዊነት ሰበብ ልጆቹን በጦርነት እያስጨረሰ የሚቀጥለው? በንይታ ኤርትራውያን ትርጉም አልባ ከሆነ የሉዓላዊነት ማስከበር እግረ ሙቅ ተላቃችሁ የአቶ ኢሳያስ አፈወርቂን የዕድሜ ዘመን የሚሻገር ሀገርና ህልውና እንዲኖራችሁ በሚያስችል አግባብ ማሰብና መታገል ያለባችሁ ይመስለኛል፣ ሲሉም ለኤርትራ ህዝብ መልእክታቸው ማቋረጣቸውን አስተላልፈዋል። ይቀጥሉና በተለይም በውጭ ሀገራት የሚኖሩ ኤርትራውያን ከእርስ በርስ ብሽሽቅና ፉክክር ወጥተው ለህዝባቸው የሚመጠን የበሰለ ትግል በኃላፊነት ስሜት ልታካሂዱ ይገባልም ሲሉ መክረዋል። ራሳችሁንና ልጆቻችሁን በተሻለ ኑሮ እያኖራቸው የአቶ ኢሳያስ የፍጹማዊ አገዛዝና የጦርነት ደጋፊ ሆናችሁ መኖር ከሞራልም ሆነ ከፖለቲካዊ አመክንዮ አኳያ ስህተት ብቻ ሳይሆን ትልቅ ነውርም ነው። የእናንተ ልጆች የውጭ ሀገር ህይወትና ኑሮ ለኤርትራ ህጻናትና ወጣቶችም እንደሚያስፈልጋችሁ አትዘንጉት። በውጭ ሀገር ሆናችሁ አቶ ኢሳያስንና ጦርነትን ስትደግፉ፣ እናንተ ጥላችሁት በመጣችሁት በኤርትራ ምድር ውስጥ በሚኖሩ ህጻናትና ወጣቶችት ላይ እየፈረዳችሁ መሆኑን ተገንዘቡ በማለት ለኤርትራ ህዝብ ጠበቅና ጠንከር ጠንከርኮም ጨጭ ያለ መልእክታቸውን አስተላልፈዋል። የኢትዮ ኤርትራ ውጥረት በርካቶችን እንዳሰጋ ነው። ከአቶ ልደቱ በተጨማሪ በርካታ ፖለቲከኞችና የፖለቲካ ተንታኞች አስተያየታቸውን እየሰጡ ነው። የአሁኑ የሁለቱ መንግስታት ውጥረት ቀጠናውን ለብዙ ችግር የሚዳርግ ጦርነት ሊያዋልድ እንደሚችልም ይሰጋሉ። የቀድሞ የህወሓት መስራችና አመራሩ አቶ ገብሩ አስራትም ይህ ስጋት አለባቸው። አቶ ገብሩ እንዲህ ይላሉ። ከሁሉ በላይ ኢትዮጵያ ለሻዕቢያ ተጽዕኖና ለቀጠናዊ ውጥረት እየዳረጋት ያለው ውስጣዊ የሰላም ሁኔታዋ ነው። በኦሮሚያ ያለው ግጭት፣ በአማራ የሚካሄደው ጦርነትም ሆነ በሌሎች አካባቢዎች ያሉ ግጭቶች በሰላም አለመፈታታቸው ሀገሪቱን ለውጭ ተጽዕኖ ተጋላጭ አድርጓታል። የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ አለመሆኑም ሌላው ያለመረጋጋት ምንጭ ነው። መንግስት በውስጥ ችግሮቹን ሳይፈታ የአገሪቱን አንድነትና ህልውና ሳያጠናክር የቀይ ባህር ወይም የባህር በር ፖለቲካ ላይ በውጭ ልጠመድ ማለቱ ሌላው ውጥረት ከመፍጠሩ በቀር የሚሳካ አይመስልም። በእይታ ኢትዮጵያ የፖሊሲ ችግር ገጥሟታል። ይህ ደግሞ ለብዙ ጫናዎች ዳርጓታል። አካባቢውን እያተራመሰ ጥቅሙን ማስጠበቅ ለሚፈልገው የሻቢያው አገዛዝም ይህ የኢትዮጵያ ተጋላጭነት ምቹ ሆኖለታል በማለት ከወራት በፊት የሁለቱን አገሮች ወቅታዊ ውጥረት የሚገፉ ምክንያቶችን አብራርቷል። ኢትዮጵያና ኤርትራ ለ20 አመታት ውጥረት ከሰፈነበት ቆይታ በኋላ ነበር ጠቅላይ ሚኒስቴር ዶክተር አብይ አህመድ አሊ በኢትዮጵያ ወደ ስልጣን ሲመጡ ነገሮች የተቀየሩት። የአዲስ አበባና የአስመራ እርቅ በሁለቱ አገር መሪዎች በለውጡ ሰሞን እውን ሲሆንም ታየ። የሁለቱ አገሮች አወዛጋቢ ድንበሮችም ዳግም ክፍት ሆኑ። ኢትዮጵያ በሄጉ ዓለም አቀፍ ፍርድ ቤት የተወሰነውን ውሳኔ ያለ ምንም ቅድመ ሁኔታ እቀበላለሁ የሚል አቋም መያዟ የአገሮቹን ግንኙነት እንደገና እየቀየረ የመጀመሪያ አጋጣሚ ነበር። ዶክተር አብይ ወደ አስመራ በረው ከፕሬዝዳንት ኢሳያስ አፈወርቂ ጋር ለመገናኘት የወሰዱት እርምጃ ደግሞ ደፋርና የእርቁን በር ወለል አድርጎ እየከፈተ እንደነበር ብዙዎች ያስታውሳሉ። ይህ የእርቁ ሁኔታ ግን ከሁለት ዓመት በላይ ሊዘልቅ አልቻለም። ኢትዮጵያ የቀይ ባህርን ጥያቄ እንደዚሁም ደግሞ የፕሪቶሪያ ስምምነት መፈረምን ተከትሎ በኢትዮጵያና በኤርትራ መንግሥት መካከል ከባድ ቅራኔ ተከስቶ አሁን ያለውን የጦርነት ፍጥጫ አዋልዷል።